እንዴት ሁላችኋል ክቡራን ተመልካቾቻችን፣ ከቀኑ 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ለሁለት ሰዓታት ያህል የሚያቆዩትን የሀገር ውስጥና የውጭ ጉዳዮች አካቶ ዜና ኢትዮጵያ አሁን ተጀምሯል። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። የእለቱን ዜና ኢትዮጵያ እየመራን መታሰቢያ ደረጀና መሀልየታደለ ከእናንተ ጋር ቆይታ እናደርጋለን። ተመልካቾቻችን የስድስት ሰዓት አበይት ጉዳዮችን አስቀድመን ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች በሰላምና ጸጥታ እንዲሁም የፖለቲካ ምህዳርን በተመለከተ ከተለያዩ የፖለቲካ ፓርቲ ተወካዮች ጋር ተወያዩ። መንግስት ባለፉት ዓመታት የግል ዘርፉን ማበረታታት የሚያስችሉ አሰራሮችን መዘርጋቱን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በ1.2 ቢሊዮን ብር የሚገነባውን የቀብሪ በያ ከተማ የመጠጥ ውሃ ፕሮጀክት ስራ አስጀመሩ። ከውጭ የተለያዩ ሀገራት ዜጎቻቸውን ከእስራኤልና ከኢራን እያስወጡ ነው። እነዚህን ጠቆምናችሁ እንጂ ዜና ኢትዮጵያ ሰፊ ጉዳዮችን እየዳሰሰ ነው። በያላችሁበት ከእናንተ ጋር ቆይታ የሚያደርገው ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችን ባልደረቦቻችን እየተከታተሉ ይገኛሉ። ምን አዳዲስ ጉዳዮች አሉ የሚለውን ወደ በኋላ ላይ በቀጥታ መስመራችን ላይ ተገኝተው ያጋሩናል። ምንተስኖት ይልማ በቀጥታ መስመራችን ላይ ይገኛል። ቀደም ሲል የጠቆምናችሁን ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ላይ በሰላም በጸጥታ እንዲሁም ደግሞ የፖለቲካ ምህዳርን በተመለከተ ከተለያዩ የፖለቲካ ፓርቲ ተወካዮች ጋር ተወያይተዋል። ያንን በተመለከተ ተጨማሪ መረጃዎችን ያጋራናል። እንዲሁም ደግሞ አሚር ጌቱን በቢዝነስ ዘገባችን እናገኘዋለን። ከገንዘብ ሚኒስቴር ጋር የተገናኙ መረጃዎችን ያጋራናል። ሌላው ባልደረባችን ቴድሮስ ታደሰን በቀጥታ መስመራችን ላይ ነው የሚገኘው። ቀደም ሲል የጠቆምናችሁ የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በአንድ ነጥብ ሁለት ቢሊየን ብር የሚገነባውን የቀብሪ በያ ከተማ የመጠጥ ውሃ ፕሮጀክት ስራ አስጀምረዋል። ይህንኑ በተመለከተ ከቴድሮስ ጋር ቆይታ እናደርግበታለን። አብራችሁን ቆዩ ተመልካቾች።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 በልፊኝ ገበታችን ተጋባዥ አብሳዮች ከቤተሰቡ ጋር ቆንጆ ቆንጆ ምግቦችን ያበስሉና ባል ሲያገቡ ምንም አይነት ሙያ አይችሉም ነበረ። አልችልም እንጀራ መጋገር ሳይቀር ባላቸውን ያስለመዷቸው አሉ። እውነት ነው። እልፍኝ ጨዋታ የራሳችን ባንድ አለ። ሴቴን አስገባሪ በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን። የተለያዩ የፈጠራ ውጤቶች ፋሽን፣ ቴክኖሎጂ፣ እደ ጥበብ፣ ፐርፎርማንስ ብቻ እናንተ እዩልን ያላችሁንም በምታዩት ዝግጅታችን እናየላቸዋለን። ሄሎ ቲጂ ሰባቦ ነጠላ ለብሼ አንስበኛ አንስበበኛ። እንግዲህ እሑድ ቤት በይፋ ተጀምሯል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እሁድ ቤት የፊታችን እሁድ ይጀምራል። በኢቲቪ መዝናኛ እንድትከታተሉ እንጋብዛችኋለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት በሚያደርገው ጉዞ የተለያዩ የዜና ሾ እንዲሁም ደግሞ የመዝናኛ ሾዎችን ጀምሯል እና ከእነዚህ ውስጥ አንዱ ነው እሁድ ቤት። እጅግ አጓጊ ይመስላል ከማስታወቂያው ለመረዳት እንደሞከር ነው። ተመልካቾች እንድትከታተሉ እንጋብዛለን። ዜና ኢትዮጵያችን ይቀጥላል። ወደ ሌሎች ጉዳዮች እንለፍ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራልና አፍሪኮም አዛዥ ከሆኑት ጀነራል ማይክል ላንግሌ ጋር መገናኘታቸውን ገለጹ። የጋራ ፍላጎት በሆኑ የሁለትዮሽ እና ና ቀጠናዊ ጉዳዮች ላይ ዛሬ ጠዋት ውይይት ስለማድረጋቸው ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በዜና ኢትዮጵያ ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ ወደሚሰጡባቸው ዘገባዎች ደግሞ እንሻገራለን። ጠቅላይ ሚኒስትር አብይ አህመድ ባለፉት ወራትና ዓመታት የነበረውን የመንግስት አፈጻጸም በተመለከተ ከኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት እንዲሁም ከተለያዩ የፖለቲካ ፓርቲ ተወካዮች ጋር ውይይት ማድረጋቸው ይታወቃል። የፖለቲካ ፓርቲ ተወካዮቹ በወቅታዊ ጉዳዮች ዙሪያ ሰላምና ጸጥታን እንዲሁም የፖለቲካ ምህዳርን የሚመለከቱ ጥያቄዎችን አንስተው በጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ተሰጥቶባቸዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ምንተስኖት ይልማ ነው። በቀጥታ መስመራችን ላይ ይገኛል። ምንተስኖት እንደምን ቆይተሃል? ጠቅላይ ሚኒስትር አብይ አህመድ ከፖለቲካ ፓርቲ ተወካዮች ጋር ባደረጉት ውይይት በዋናነት የተነሱት ሀሳቦች ምን ይመስላሉ? ምልከታህን ብታጋራ። አመሰግናለሁ እናንተም እንደገለጻችሁት ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ከተለያዩ የፖለቲካ ፓርቲ ተወካዮች ጋር ውይይት አድርገዋል። በውይይታቸውም በሰላምና ጸጥታ ጉዳይ፣ የፖለቲካ ምህዳርን በማስፋትና ልዩ ልዩ ጉዳዮችን አንስተው ነው ውይይት ሲያደርጉ የነበረው ከተሳታፊዎቹም ወይንም ከፖለቲካ ፓርቲ አመራሮች እንደዚሁም ተወካዮች የተለያዩ ጥያቄዎች ቀርበውላቸዋል። ከጥያቄዎቹ መካከል የፖለቲካ ምህዳር መስፋትን በተመለከተ መንግስት ምን አስቧል የሚለው ተጠቃሽ ነው ማለት ነው። ጠቅላይ ሚኒስትሩም ይህንን ሲያብራሩ የፖለቲካ ምህዳርን በማስፋት ረገድ መንግስት ረጅም የሚባል ርቀት መሄዱን አንስተዋል። ከነዛ መካከል 273 የሚደርሱ የፖለቲካ ተፎካካሪ ፓርቲ የፖለቲካ ሰዎችን መንግስት አቅፎ በተለያዩ ኃላፊነት ቦታዎች ላይ እያሰራ መሆኑን ጠቅሰው ነገር ግን የፖለቲካ ፓርቲዎቹ በተበታተነ አኳኋን መሆናቸው ይህንን ነገር በተሳለጠ ሁኔታ ለማስኬድ እክል መፍጠሩንም እንደዚሁ ጠቅላይ ሚኒስትሩ አንስተዋልና የፖለቲካ ፓርቲዎች ሰብሰብ ቢሉ መንግስትም ለማሳተፍና የፖለቲካ ምህዳሩን ለማስፋት እንደሚረዳው ተናግረዋል። ሌላው ከተሳታፊዎች ወይም ከተፎካካሪ ፓርቲ ተወካዮች የተነሳው ጥያቄ ሰላምና ጸጥታን በተመለከተ የተነሳው ጉዳይ ዋነኛው ነው። ጠቅላይ ሚኒስትሩ ይህንን ሲያብራሩ በሰላምና ጸጥታ ጉዳይ ብቸኛ ሀይልን የመጠቀም መንግስት ነው፣ ሀይልን ሊጠቀም የሚገባው። ስለዚህ በአንድ እጃቸው ሰላም፣ በአንድ እጃቸው ደግሞ ጠመንጃን ያነገቱ ሰዎች ከዚህ አካሄዳቸው ሊቆጠቡ እንደሚገባና አንዱን ሊመርጡ እንደሚገባም እንደዚሁ ጠቅላይ ሚኒስትሩ አንስተዋል። ሌላው እንደዚሁ ከዚህ ከስራ እድል ፈጠራና የህገ መንግስት ማሻሻል ጥያቄንም እንደዚሁ የተፎካካሪ ፓርቲ ተወካዮች አንስተዋል። ጠቅላይ ሚኒስትሩ ይህንንም ሲያብራሩ ህገ መንግስትን ማሻሻል ወይንም መቅደድ ወይንም መቀየር የመንግስት ብቻ እንዳልሆነና መንግስት በራሱ የህገ መንግስት ውጤት መሆኑን አንስተው ነገር ግን ሁሉንም የተፎካካሪ ፓርቲ ተወካዮችንም ህብረተሰቡንም ባሳተፈ መልኩ ወደፊት የሚታዩ ጉዳዮች እንደሚኖሩም እንደዚሁ ተናስተዋል። የሥራ ዕድል ፈጠራን በተመለከተ በዚህ አመት ብቻ በሀገር ውስጥ 4.5 ሚሊዮን የስራ እድል እንደተፈጠረ ጠቅሰው ወደ ውጭ ሀገር የስራ ስምሪት ደግሞ በማድረግ ረገድ እንደዚሁ አበረታች ነገሮች መታየታቸውን ጠቅሰዋል። በውጭ ሀገር የስራ ስምሪት ከግማሽ ሚሊዮን በላይ ሰዎች የስራ እድል አግኝተው በውጭ ሀገር ስራን እየሰሩ መሆናቸውን አንስተዋል። ጠቅላይ ሚኒስትሩ ሌሎች በዚህ በሰላም ጉዳይም እንደዚሁ የተነሱ ጥያቄዎች አሉ። ከተፎካካሪ ፓርቲ ተወካዮች ሰዎች እንደ ልባቸው ወጥተው የማይገቡባቸው አካባቢዎች እንዳሉ ጠቅሰዋል። የተፎካካሪ ፓርቲ ተወካዮቹ ስለዚህ መንግስት ዘላቂ ሰላም በሀገሮቹ እንዲሰፍን ምን እየሰራ ነው የሚል ጥያቄን ለጠቅላይ ሚኒስትሩ አንስተዋል። ጠቅላይ ሚኒስትሩም ይህንን በተመለከተ እንግዲህ መንግስት የተፎካካሪ ፓርቲ አመራሮች በሰላማዊ መንገድ እንዲታገሉ ቀጣይ ምርጫንም በተመለከተ እንደዚሁ በሰላማዊ ትግል ብቻ ስልጣን መያዝ የሚቻልባቸውን አማራጮች መንግስት እያሰፋ መሆኑን ጠቅሰው፣ ነገር ግን በዚህ በአንድ እጃቸው ሰላም በአንድ እጃቸው ደግሞ ጠመንጃን ያነገጡ ሰዎች ከዚህ ድርጊታቸው እንዲታቀቡ አሳስበው፣ አሁንም ቢሆን እድሎች እንዳሉና በሰላማዊ መንገድ ወደ ማዕከል መጥተው በሰላማዊ መንገድ ትግል በማድረግ ስልጣን መያዝ የሚቻልባቸው እድሎች ስላሉ ይህንን ማድረግ እንደሚገባና ሌሎችም በዚህ በተፎካካሪ ፓርቲ ሚኒስትሮች የተወካዮች የተነሱ በርካታ ጥያቄዎች የኢኮኖሚ ጥያቄዎችም ሌሎች ጥያቄዎችንም እንደዚሁ ጠቅላይ ሚኒስትሩ ለተነሱ ጥያቄዎች ማብራሪያና ምላሽ ሰጥተዋል። ይህን ይመስላል። እናመሰግናለን ምንተስኖት፣ ለመረጃ ተመልካቾቻችን። ይህንን ጉዳይ ሰባት ሰዓት ሲሆን ጠቅላይ ሚኒስትር አብይ አህመድ ከፖለቲካ ፓርቲ ተወካዮች የተነሱላቸውን ጥያቄዎች ከሰጡት ምላሽ ጋር አካተን በአጀንዳነት ይዘን እንቀርባለን። ጠብቁን፣ አሁንም አብራችን ሁኑ። ወደ ሌላኛው ዘገባችን ነው የምናልፈው። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በ1.2 ቢሊዮን ብር የሚገነባውን የቀብሪ በያ ከተማ የመጠጥ ውሃ ፕሮጀክት አስጀመሩ። ፕሮጀክቱ በአካባቢው የሚገኙ ተፈናቃዮችን ጨምሮ ከ86000 በላይ የሚሆኑ ነዋሪዎችን ተጠቃሚ ያደርጋልም ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን ቴድሮስ ታደሰ በቀጥታ መስመራችን ላይ ነው የሚገኘው። ቴድሮስ እንዴት ውለሃል? በቀብሪ በያ የሚገነባው የንጹህ መጠጥ ውሃ ፕሮጀክት በአካባቢው የሚገኘውን የመጠጥ ውሃ ችግር ከመቅረፍ አንጻር የሚኖረው ሚና እንዴት ይገለጻል? መልካም መታሰቢያ። እንግዲህ በዚህ በሶማሌ ክልል የቀብሪ በያ ከተማ አስተዳደር ከሶማሌ ክልል መዲና ጅጅጋ 50 ኪሎ ሜትር ርቀት ላይ የምትገኝ ነች። በዚህ ከተማ ላይ እንግዲህ ከዚህ ቀደም በተለይ ደግሞ በቂ የሆነና ዘመናዊ የውሃ አቅርቦት መሰረተ ልማት ባለመኖሩ የአካባቢው ማህበረሰብ እጅግ በጣም ሲቸገር እንደነበረ አንስተዋል። እኛም ዞር ዞር እያለን ለማናገር እንደሞከር ነው፣ በግለሰብ ደረጃ በወር እስከ አምስት ሺህ ብር ያወጡ እንደነበረ፣ ድርጅት ያላቸው የሆቴል አገልግሎት የሚሰጡ ደግሞ እስከ አስር ሺህ ብር ድረስ ለመጠጥ ውሃ ያወጡ እንደነበረ አንስተውልናል። ይህ እንግዲህ በዛሬው ዕለት የሶማሌ ክልል ረሰ መስተዳደር ሙስጠፌ ሙመድ ያስቀመጡት በተለይ ያስጀመሩት የመጠጥ ውሃ ፕሮጀክት እንግዲህ በዚህ አካባቢ ወደ 19 ሺህ የሚጠጉ ተፈናቃዮች አሉ። እነኝን ማህበረሰብ ጨምሮ በገጠርና በከተማ የሚገኙ ወደ 56 ሺህ የሚጠጉ የማህበረሰብ ክፍሎችን ሙሉ ለሙሉ በሚባል ደረጃ የመጠጥ ውሃ አቅርቦት ለማግኘት የሚያስችል ነው ማለት ነው። እንግዲህ በክልሉ በተለይ የመጠጥ ውሃ አቅርቦትን ለማሻሻል በተለያዩ ወቅቶች የተለያዩ ስራዎች እየተከናወኑ ይገኛሉ። ርዕሰ መስተዳደሩም እንዳነሱት እንግዲህ በተለይ ደግሞ በከተማ አስተዳደር አካባቢዎች ብዙ ህዝቦች በሚገኙባቸው አካባቢዎች ሰዎች የመጠጡ ፕሮጀክቶችን በመገንባት ለአገልግሎት ማብቃት ተችሏል። ለአብነትም እንግዲህ በዘንድሮ አመት ብቻ በሶስት ከተማ አስተዳደሮች ማለትም በጅጅጋ ከተማ፣ በውጫሌና ና እንዲሁም ደግሞ ከወራት በፊት በደጋቡር ከተማ ሙሉ ለሙሉ የአካባቢው ማህበረሰብ በሚባል ደረጃ የመጠጡ አቅርቦት ለመስጠት የሚያስችሉ ፕሮጀክቶች ተመርቀው ለአገልግሎት በቅተዋል ማለት ነው። ይህም እንግዲህ በከተማ የነበረውን በክልሉ በተለይ በከተማ የነበረውን የመጠጡ ሽፋን ሀምሳ ወደ ሀያ በመቶ ነበረ ከሰባት አመት በፊት አሁን ላይ ወደ ሀምሳ አንድ በመቶ እንዲሻገር አስችሎታል ማለት ነው። በገጠር የነበረውን የመጠጧ ፕሮጀክት እንዲሁ ወደ 18 በመቶ ነበረ። ይህም በተለያዩ አካባቢዎች የሚሰሩ የጉድጓድ መጠጧ ፕሮጀክቶችን ጨምሮ የውሃ ማቆር ፕሮጀክቶች ወደ 48 በመቶ የገጠሩን ማድረስ ተችሏል ማለት ነው። እንግዲህ የሶማሌ ክልል እንደሚታወቀው በተደጋጋሚ በድርቅ የሚጠቃ አካባቢ ነው። ማህበረሰቡ አርብቶ አደር እንደመሆኑ መጠን፣ በተለይ ደግሞ ለእንስሳቶቻቸው ውሃ ፍለጋ ከቦታ ቦታ ይዘዋወራሉ። ባለፉት ሶስት እና አራት አመታት ግን ማህበረሰቡን የጎዳ ወይም ደግሞ ሲግኒፊካንት ወይም የከፋ የሚባል ጉዳት ያደረሰ የድርቅ ችግር አልነበረም። ይህም በተለያዩ አካባቢዎች የተከናወኑ የሚገኙ የመጠጥ ውሃ ፕሮጀክቶች ማህበረሰቡ ለድርቅ ተጋላጭ እንዳይሆንና በተለይ ድርቅን የመቋቋም አቅሙን እያሳደገ እንደሚገኝ ነው ርዕሰ መስተዳደሩም የተናገሩት ማለት ነው። በዚህ በቀብሪ በያ የተጀመረው የመጠጥ ውሃ ፕሮጀክት ፕሮጀክትም እንግዲህ በአንድ ዓመት ከስድስት ወር ውስጥ ተጠናቆ ለአካባቢው ማህበረሰብ አገልግሎት ይሰጣል ተብሎ ይገመታል። ቴድሮስ፣ ለመረጃዎቹ እናመሰግናለን። መልካም ጊዜ። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። መንግስት ባለፉት አመታት የስራ እድል የመፍጠር አቅምን ከስራ ፍላጎት ጋር አጣጥሞ ለማስኬድ የግል ዘርፉን ማበረታታት የሚያስችሉ አሰራሮችን መዘርጋቱን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገለጹ። ሚኒስቴር መስሪያ ቤቱ ክህሎት መር የሆነ የስራ እድል ፈጠራ ላይ ትኩረት ስለማድረጉ ሚኒስትሯ አብራርተዋል። ከነጻነት ፍቅሩ ጋር ያደረጉትን ቆይታ እንከታተል። የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ ስለ ጊዜዎት እናመሰግናለን። እኔም አመሰግናለሁ፣ ይህን እድል ስለሰጣችሁ። መልካም። የመጀመሪያ ጥያቄያችን እናንሳ፣ በተለይም ከስራ እድል ፈጠራ ጋር ተያይዞ ባለፉት አመታት ከተያዘው እቅድ አንጻር ምን ያህል ስኬታ ማናችሁ ማለት ይቻላል? በአመት ከአራት ሚሊዮን በላይ ለሚሆኑ ዜጎች በሀገር ውስጥም በውጭ ሀገርም የስራ እድል ለመፍጠር እቅድ ተይዟል። አፈጻጸሙም ለእቅዱ ቅርበት ያለው ሆኖ ነው እየሄደ ያለው እና ላለፉት አመታት እንደ አዝማሚያ ካየን ከ2014 ጀምሮ ተቋም ከተፈጠረበት ጊዜ ጀምረን ካየን በአማካይ ከ3.5 ሚሊዮን በላይ ለሆኑ ዜጎች የስራ እድል እየተፈጠረ ነው የቆየው። የምንጥለው ግብም በየአመቱ እየጨመረ እያደገ ነው የመጣው የስራ እድል የመፍጠር አቅምና እንዲሁም ደግሞ የስራ ፍላጎትን እናንሳ፣ ሁለቱን አጣጥሞ ከማስኬድ ረገድ የተሰሩ ስራዎች እንዴት ያሉ ናቸው ማለት ይቻላል? ከስራ እድል ፈጠራ አኳያ ዋና ተዋናይ ተደርጎ የሚጠበቀው የግል ዘርፉ ነው። የመንግስት ሚና ማነቆ መፍታትና ምቹ ሁኔታ መፍጠር ነው። አስቻይ ሁኔታ እንዲኖር ማድረግ ነው፣ በስነ ምህዳር ግንባታ ውስጥ የራሱን ሚና እንዲጫወት ማድረግ ነው። ከዛ አንጻር ባለፉት አመታት ፖሊሲዎች፣ ደንቦች፣ መመሪያዎች፣ አዋጆች እንዲወጡ በማድረግ ረገድ ሰፊ ስራ ተሰርቷል። አዋጅና ህግ ስለወጣ ብቻ የፈለግነው ነገር ይሟላል ማለት አይደለም። አንድ አስቻይ ሁኔታ ነው። በሌላ መንገድ ለግል ዘርፉ በመንግስት በኩል የተሰጠው ትኩረት እዛው ሳለ የስራ እድል ፈጠራ ስራውንም እንዲያሳካ ተደርጎ የተቀረጸ ነው። ለምሳሌ የግል ዘርፉ የብድር የፋይናንስ ድርሻ የፓብሊክ ኢንቨስትመንት ድርሻ የመንግስት ድርሻ እየቀነሰ የግሉ ብድር የማግኘት እድል እየጨመረ ነው የሄደውን ኢንዱስትሪ እየሰፋ ሲሄድ፣ ቅድም ያልኩት ፕሮዳክቲቭ ሴክተሮቹ እያደጉ ሲሄዱ፣ የመቅጠር አቅማቸውን በዛው ልክ እየሰፋ ስለሚሄድ ያኔ የግል ዘርፉ ሚና እየላቀ ሲሄድ ትርጉም ያለው ይሆናል። በተለይ ከስራ እድል ፈጠራ ጋር ተያይዞ ክህሎት መሪ የሆነ የስራ እድል ከመፍጠር ረገድ ምን ያህል ትኩረት አድርጋችኋል? ክህሎትን ከስልጠና በላይ መመልከት ያስፈልጋል የሚል ሀሳብ ተይዞ ነው እየተሰራ ያለው። ስልጠና አንዱ ጉዳይ ነው፣ ግን የክህሎት ልማት ስልጠና ላይ ብቻ አይቆም ነው። በደንብ ሀሳብ ያላቸው ዜጎች፣ የፈጠራ ሀሳብ የስራ ሀሳብ ያላቸው ዜጎችን ሀሳብ የሚያዋለድ ስፍራ መሆን አለበት። ሀሳብ የማዋለዱ ስራ እስከ ገበያ በሚሄድ የእሴት ሰንሰለት ውስጥ ማለፍ አለበት። ስራ በክህሎት ይመራ ካልን ዜጎችን ለስራ ዓለም የሚያዘጋጅ ክህሎት ይኖር ካልን ይሄ ክህሎት የገበያውን ፍላጎት የተከተለ መሆን አለበት፣ ተለዋዋጭ ሁኔታውን ከግምት ያስገባ መሆን አለበት ብለን አዳዲስ ካሪክለሞችን ያለማቋረጥ እየቀረጽን ያለ ነው። አሁን እየሰጠናቸው ያሉ ስልጠናዎች አዲስ በቀረጽናቸው ካሪክለሞች ላይ የተመሰረቱ ናቸው። የስራና ክህሎት ሚኒስትር ሙፈሪያት ካሚል ስለነበረን ጊዜ አመሰግናለሁ። አመሰግናለሁ። የልጆች አስተዳደግ ስርዓት ውጤታማ እንዲሆን ልጆችን ጊዜ ሰጥቶ ማድመጥ ያስፈልጋል ይላሉ የስነ ልቦና ባለሙያዎች። የልጆች መሰረት ላይ መስራት መጪ ጊዜያቸው ውጤታማ እንዲሆን የሚያስችልም ስለመሆኑ ያነሳሉ። ሜሮን በረዳ ይህንኑ ጉዳይ መነሻ አድርጋ ተከታዩን ዘገባ አዘጋጅታለች። በዚህ ኒው ላይፍ በተባለው የስልጠና ተቋም የተሰበሰቡት እነዚህ ወላጆች ወደዚህ የመጡበት ዋና ዓላማ ለልጆቻቸው የተሻለ ነገር ለመስጠት ነው። የሶስት ልጆች እናት የሆነችው ማቅዳም ወደዚህ ተቋም ያመራችው ለልጆቿ የተሻለች እናት ለመሆን በማሰብ ነበር። ይሁንና በስልጠናው ወቅት ያስተዋለችው ነገር ቢኖር ግን ወላጆች በልጆች አስተዳደግ ዙሪያ በርካታ ስህተቶችን እንደሚሰሩ ነው። እኔ በፊት በራሴ ማለት ነው ጥሩ እናት የሆንኩ ነው የሚወር የሚመስለኝ፣ ግን ሳየው በጣም ብዙ ክፍተቶች ደግሞ አሉ ሁሉ ነገር እኔ እንደፈለግኩት ነው እንዲሆን የምፈልገው። እስካሁን ያሳደግኩትም እንደዛ ነው። ሳያመልጡኝ ወዲያው እንዳረሰው በማለት ራሱ ወዲያው ነው እንትን ወስደው እርምጃ ወስደው። አሁን ግን ስህተቱን ሁሉ አርሜ አዳመጣለሁ። ረጅም ጊዜ በቃ ትክክል እንዳልሆኑ በአቅም አዳመጣለሁ። ይሄን ተምሬያለሁ። በኢትዮጵያ አብዛኛውን ማህበረሰብ የልጆቹን ፍላጎትና ስሜት ያልጠበቀ የአስተዳደግ ስርዓት እንዳለ የሚገልጹት የሥነ ልቦና ባለሙያ የልጆች አስተዳደግ ውጤታማ እንዲሆን ጊዜ ሰጥቶ ማድረግ ያስፈልጋል ይላሉ። ልጆች አይሰሙም፣ አይደመጡም፣ ስሜት የላቸውም፣ አይወስኑም፣ ኮሚኒኬት አያደርጉም እና ኦልሞስት ቤት ውስጥ ያሉ እንደ አንድ አካል ግዑዝ ነው የሚታዩት። እና ፍላጎቶቻቸውን እራሱ ለማወቅ እንደ ሰው እነሱን ማክበር ነው፣ ሰው እንደሆኑ ማወቅ ነው። ልጅ ብቻ ሳይሆኑ ሰው ናቸው። ልጆች ከባህሪ እንዳያፈነግጡ ዲሲፕሊን እንዲሆኑ የሚያደርጋቸው ነገር ምንድነው? ቀድመን ሁሉ ነገር ግልጽ አድርገን ከነገርናቸው ይሄ መጥፎ ነው፣ ይሄ ጥሩ ነው ብለን ቀድመን መንገዱን ሁሉ ከዘረጋንና ለነዛም ነገሮች ህጎች ካወጠንላቸው ልጆቹ መጀመሪያው ሼፕ ሆነው ይሄዳሉ ማለት ነው። ህጻናት ከተወለዱ እስከ ሰባት ዓመታቸው የሚኖራቸውን የአስተዳደግ ዘይቤ ይዘው እስከ ዕድሜ ልካቸው እንደሚጓዙ ጥናቶቹ ያመላክታሉ። ታዲያ ወላጆች በእነዚህ ሰባት ዓመታት ውስጥ የሚሰሯቸው ስህተቶች በልጆቻቸው ላይ የተለያዩ የስነ ልቦና ጫናዎችን ጨምሮ ልጆች ፈሪ እንዲሆኑ እንዲሁም ከሰዎች ጋር ያላቸው ተግባቦት በጣም እንዲቀንስና ከፍ ሲልም በሀገር ላይ የተለያዩ ጉዳቶችን እንደሚያደርሱ ጥናቶቹ ጨምረው ያመላክታሉ። ትልቁ ኢንቨስትመንት ትውልድ ላይ ነው። ሰው ላይ መስራት ነው። ሰው ተኮር መሆን አለበት እና ሰውን ማልማት ሰውን ጭንቅላቱን መገንባት ላይ ከተሰራ ሀገር አሁን ካላት ኢኮኖሚ በጣም በብዙ እጥፍ ታድጋለች ብዬ አምናለሁ። ልጆችን ለማስተማር ዱላ ቀዳሚ መፍትሔ እንዳልሆነ የሚገልጹት የስነ ልቦና ባለሙያው በሳይንሳዊ መንገድ ልጆችን ወደ ትክክለኛው መንገድ ማምጣት ይቻላል ባይ ናቸው። ዘመናዊ ቅጣት አለ ዘመናዊ ልጆች አስተዳደግ አለ። ያለምንም ጩኸት፣ ያለምንም ዱላ፣ ያለምንም ስድብ፣ ያለምንም ስሜት ማዋረድ፣ ለስሜታቸው ተጠንቀሽ፣ አክበረሻቸው፣ ልጆችን በትክክል መስራት ትችያለሽ። ለልጆቿ በቂ ጊዜ በመስጠቷ በእርሷና በልጆቿ መካከል የነበረውን ክፍተት እንዳጠበብላት የምትገልጸው ወይዘሮ ማክዳ ልጆችን ጊዜ ሰጥቶ ማዳመጥ ከብዙ ውድቀት ይከላከላል ትላለች። እናቶች የምመክረው ጊዜ ሰታችሁ እናቶች አዳምጡ። ልጆቻችሁ ጓደኛ ስትሆኛቸው ሌላ ጓደኛ ፍለጋ ሄዱ። ይሄ ምንድን ነው? አያመልጡሽም። የሆነ ነገር እንኳን ሀፕን ቢያደርግ ወዲያው ትይዣቸዋለ። ልጆች የወላጆች አስተዳደግ ውጤት ናቸውና ልጆችን በጥሩ ስነ ምግባር ለማሳደግ ወላጆች ያንን በተግባር ሆኖ ማሳየት አለባቸው የሚለውም የባለሙያዎች ምክር ሀሳብ ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ፣ ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ነው የምናልፈው። ሀገራት ዜጎቻቸውን ከእስራኤልና ኢራን እያስወጡ ነው። ተባብሶ በቀጠለው የእስራኤልና ኢራን ግጭት ሀገራት ዜጎቻቸውን በማስወጣት ላይ ተጠምደዋል። የእስራኤልና ኢራን የአየር ክልል ዝግ መሆኑን ተከትሎ የተለያዩ ሀገራት ዜጎቻቸውን ለማስወጣት መርከቦችን ለመጠቀም ስለመገደዳቸውም እየተነገረ ነው። እስካሁን አውስትራሊያ ከ3000 በላይ ዜጎቿን ስታስወጣ ህንድ ከ30000 በላይ ዜጎቿን ለማስወጣት እየሰራች እንደምትገኝም ተገልጿል። ጃፓን፣ ቻይናና ፓኪስታንም ዜጎቻቸውን ከግጭት ቀጠናው ለማስወጣት ጎረቤት ሀገራትን እየተጠቀሙ ስለመሆኑ ተሰምተዋል። እየተባባሰ የመጣው የእስራኤልና ኢራን ግጭት በአካባቢው ሰፊ ስጋት ይፈጥራል ሲል የዘገበው ቢቢሲ ነው። በሌላ ዜና የኢራን የውጭ ጉዳይ ሚኒስትር በአውሮፓ ሊመክሩ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከአውሮፓ አቻዎቻቸው ጋር ዛሬ በጀኔቫ ይመክራሉ። የውጭ ጉዳይ ሚኒስትሩ በተለይ ከእንግሊዝ ጀርመንና ፈረንሳይ የውጭ ጉዳይ ሚኒስትሮች ጋር የሚያደርጉት ውይይት የግጭቱን ቀጣይ ሁኔታ የሚወስን ስለመሆኑ ተመላክቷል። በኢራን በኩል የእስራኤል ጥቃት እንዲቆም ጥያቄ እየቀረበ ሲሆን፣ የኒውክሌር ጉዳይ ግን የኢራን ሉዓላዊ መብት በመሆኑ ለድርድር እንደማይቀርብ ኢራን ገልጻለች። እስራኤል በበኩሏ የኒውክሌር መሳሪያ በኢራን እንዳይታሰብ ፍላጎት ስለመኖሩም እያሳወቀች ነው። ይህም የማይታረቅ ሀሳብ ሆኖ ላለፉት ሰባት ቀናት ግጭት ውስጥ አስገብቷቸዋል። ይህንን ለመፍታት የእንግሊዝ ጀርመንና ፈረንሳይ የውጭ ጉዳይ ሚኒስትሮች ዛሬ በጄኔቭ ከኢራን አቻቸው ጋር ይቀመጣሉ። ይሁን እንጂ የእነዚህ ሀገራት አቋም ከእስራኤል ጋር ተመሳሳይ በመሆኑ የስምምነቱ ነገር አጠራጣሪ ስለመሆኑ እየተነገረ ነው ሲል የዘገበው ቢቢሲ ነው። በሌላ ዜና ትራምፕ አሜሪካ በእስራኤልና በኢራን ግጭት ላይ የሚኖራትን ሚና በተመለከተ በሁለት ሳምንታት ውስጥ እንደሚወስኑ ዋይት ሀውስ አስታውቋል። ትራምፕ ውሳኔያቸውን ለቀጣዮች ሁለት ሳምንታት የማድረጋቸው ምክንያት በዚህ ጊዜ ውስጥ ትልቅ የመደራደር እድል አለ ብለው ስላመኑ እንደሆነም ተገልጿል። ከመግለጫው ቀደም ብሎ የኢራን ሚሳይሎች የሶሮካ ሆስፒታልን ጨምሮ በማዕከላዊና ደቡብ እስራኤል ውስጥ ባሉ አራት ቦታዎች ላይ ከባድ ጉዳት አድርሰዋል። የእስራኤል ተዋጊ ጀቶች ደግሞ በኢራን አራክ ላይ ጥቃት አድርሰዋል። ኢራን በተፈጸሙ ጥቃቶች ብቻ በእስራኤል ከሁለት መቶ ሰባ በላይ ሰዎች መቁሰላቸው ሲገለጽ፣ በኢራን በኩል ግን ስለ ተጎጆዎች መረጃዎች እየወጡ አይደለም። ዘገባው የቢቢሲ ና የአልጀዚራ ነው።